ከቤት ኪራይ ጋር በተያያዘ መንግሥት አዲስ መረጃ ይፋ አድርጓል። በዚህም መሰረት ቤት ለማከራየት ፈቃድ እንደሚያስፈልግና ከዚህ ጋር በተያያዘ ከማስጠንቀቂያ እስከ ገንዘብ የሚደርስ ቅጣት እየተጣለ መሆኑ ታውቋል። በሌላ በኩል ደግሞ ሳፋሪኮምና ኢትዮ ቴሌኮም ውዝግብ ውስጥ መግባታቸው ታወቀ። ለዚህ ውዝግብ መንስኤ የሆነው ሳፋሪኮም የጀመረው አዲስ አገልግሎት መሆኑን የደረሰን መረጃ ያሳያል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ ሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በኢትዮጵያ ውስጥ የቴሌኮም አገልግሎት እየሰጡ ባሉት ሁለቱ ተቋማት ማለትም ሳፋሪኮም እና ኢትዮ ቴሌኮም መካከል አዲስ ውዝግብ ተፈጥሯል። ለዚህ ውዝግብ መንስኤ የሆነው ደግሞ ሳፋሪኮም የጀመረው አዲስ አገልግሎት መሆኑን አውቀናል። ሳፋሪኮም በዚህ ሳምንት መጀመሪያ በሰጠው መግለጫ በስሩ የሚንቀሳቀሰውና የገንዘብ ማስተላለፊያ የሆነው ኤምፔሳ የኔትወርክ አጥሩን መስበሩን አስታውቆ ነበር። ሳፋሪኮም እንደገለጸው ከሆነ ኤምፔሳ ለሁሉም የሚል አፕሊኬሽን ያበለጸገ ሲሆን በዚህ አፕሊኬሽን አማካኝነት በኢትዮጵያ ውስጥ የሚገኙ ደንበኞቹ የኔትወርክ አጥር ሳይገድባቸው አገልግሎቱን መጠቀም ይችላሉ። ይህም ማለት ኤምፔሳ ከዚህ ቀደም የሚሰራው በሳፋሪኮም ሲም ካርድ ብቻ ሲሆን፣ አሁን በአዲሱ አፕሊኬሽን ግን በኢትዮ ቴሌኮምም እንደሚሰራ የሚገልጽ መግለጫ ነበር። ይሁንና ሳፋሪኮም ዛሬ ባወጣው መግለጫ ይህ አገልግሎት በኢትዮ ቴሌኮም ሲም ካርድ እንዳይሰራ መደረጉ ማድረጉን አስታውቋል። በመግለጫው ኤምፔሳ ለሁሉም የተሰኘውን አገልግሎት ወደ ስራ ከማስገባቱ በፊት በኢትዮጵያ ብሔራዊ ባንክና በኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ማረጋገጫ ማግኘቱን የጠቀሰው ሳፋሪኮም፣ ይሁንና በአሁኑ ወቅት ይህ አገልግሎት የኢትዮ ቴሌኮም ሲም ካርድ ባላቸው ተጠቃሚዎች እየሰራ ለመሆኑን መረዳቱን አሳውቋል። በጉዳዩ ዙሪያ ከሚመለከታቸው መስሪያ ቤቶች ጋር በመነጋገር በቅርቡ መፍትሄ እንደሚያመጣም ቃል ገብተዋል። ኤምፔሳ በኢትዮጵያ ውስጥ ስራ የጀመረው በፈረንጆቹ 2023 ሲሆን በአሁኑ ወቅትም አምስት ሚሊዮን በላይ ደንበኞች እንዳሉት ለማወቅ ተችሏል። በዚህ ጉዳይ ላይ ኢትዮ ቴሌኮም ይህ ዘገባ እስከተጠናከረበት ጊዜ ድረስ የሰጠው ምላሽ የለም። በሌላ በኩል ደግሞ ከቤት ኪራይ ጋር በተያያዘ መንግስት አዲስ መረጃ ይፋ አድርገዋል። በዚህም መሰረት ቤት ለማከራየት ፈቃድ እንደሚያስፈልግና ከዚህ ጋር በተያያዘ ከማስጠንቀቂያ እስከ ገንዘብ የሚደርስ ቅጣት እየተጣለ መሆኑ ታውቋል። ግንባታቸው ያልተጠናቀቁ ጅምር ህንፃዎች በበጀት እጥረት ምክንያት የግንባታ ስራቸው እንዳይቋረጥ በ ገደብ በሚሰጥ ፈቃድ ግንባታቸው ምንም ሳይስተጓጎል ተጓጎል አገልግሎት እንዲሰጡ የሚፈቅድ ደንብና መመሪያ ቢኖርም ከተገቢው የመንግስት ተቋም ፈቃድ ሳይሰጣቸው የኪራይ አገልግሎት ሲሰጡ የተገኙ 251 ሕንፃዎች ላይ እርምጃ መውሰዱን የአዲስ አበባ ግንባታ ፈቃድና ቁጥጥር ባለስልጣን አስታውቀዋል። የባለስልጣኑ ምክትል ዋና ዳይሬክተር ኢንጂነር አበበሸቱ ጅምር ህንፃዎች ግንባታቸው ባይጠናቀቅም ተገልጋዮች ላይ ጉዳት በማያስከትል መልኩ ለኪራይ አገልግሎት እንዲውሉ በአዲስ አበባ ከተማ አስተዳደር ውሳኔ መተላለፉን አስታውሰዋል። ከውሳኔው በኋላ የደህንነት ችግር እንደሌለባቸው የተረጋገጡ በግንባታ ላይ የሚገኙ ህንፃዎች በየአመቱ የሚታደስ የመጠቀሚያ ፈቃድ እየተሰጣቸው በኪራይ ገቢ የህንፃውን ግንባታ የሚያጠናቀቁበት እድል ቢመቻችም ያለምንም ፈቃድ በሚያከራዩት ላይ እርምጃ ተወስዷል ብለዋል። አስተዳደራዊ እርምጃ ከተወሰደባቸው 251 ህንፃዎች መካከል 161 ህንፃዎች ማስጠንቀቂያና የገንዘብ መቀጮ ተቀጠው አገልግሎታቸውን እንዲቀጥሉ ስለመደረጉ አንስተዋል። በጅምር ላይ ለሚገኙ ግንባታቸው ያልተጠናቀቀ ህንፃዎች የመጠቀሚያ ፈቃድ የሚሰጠው በማህበረሰቡ ላይ ጉዳት እንደማይደርስ ከተረጋገጠ በኋላ መሆኑን ተናግረዋል። ለሁሉም ያልተጠናቀቁ ህንፃዎች የመከራየት ፈቃድ አይሰጥም ያሉት ኢንጂነር አበበ ደንብና መመሪያውን በመተላለፍ ያለ ፈቃድ የሚያከራዩ የህንፃ ባለቤቶች ላይ እርምጃ መወሰዱ እንደሚቀጥል ገልጸዋል። ከወራት በፊት የመኖሪያ ቤት ቁጥጥርና አስተዳደር አዋጅ መውጣቱን ተከትሎ ከኪራይ ጋር በተያያዘ አዳዲስ አካሄዶች መተግበር ጀምረዋል የአዲስ አበባ ከተማ አስተዳደር ባወጣው መመሪያ መሰረት የሚከራዩ ቤቶችን በቸልተኝነት ያላስመዘገቡት ላይ ቅጣት ይጣልባቸዋል ማለቱ የሚታወስ ነው። ቅጣቱን በተመለከተም እስከ ሶስት ወር ውሉን ያላስመዘገበ አክራይ በተለያየ ደረጃ የሚያከራየውን ቤት የኪራይ ዋጋ ይከፍላል ተብሏል። ከቅጣቱ በተጨማሪም በአስገዳጅ ሁኔታ ወደ ውል እንዲገቡ ይደረጋሉ የተባለው በሌላኛው መረጃችን ደግሞ የውጭ አገር ዜጎች በመንግስት ተቋም ለሚያገኙት የህክምና አገልግሎት እጥፍ እንዲከፍሉ የሚያስገድድ መመሪያ ተዘጋጀ። የጤና ሚኒስቴር የ ፋይናንስ ስርዓት ዝርዝር አፈጻጸምን ለመደንገግ ባወጣው መመሪያ የውጭ ዜጋ በመንግስት የጤና ተቋማት ለእያንዳንዱ አገልግሎት የወጣውን ተመን እጥፍ እንዲከፍል ይገደዳል ተብሏል። ነገር ግን የስደተኞች የጤና አገልግሎት የሚሸፍነው ጉዳዩ ከሚመለከታቸው ድርጅቶች ጋር በሚደረግ ስምምነት መሰረት እንደሚወሰን ተገልጿል። ሆስፒታሎች፣ ጤና ጣቢያዎችና ሌሎች የጤና ተቋማት አግባብነት ባለው ህግ መሰረት የአገልግሎት ክፍያ እንደሚያስከፍሉ የሚደነግገው መመሪያው የፌዴራልና የዩኒቨርሲቲ ሆስፒታሎች የአገልግሎት ተመን ሰዎችን በየሶስት ዓመቱ ይከለሳል ይላል። በክልሎች የሚገኙ የጤና ተቋማትን በሚመለከት በክልሎች ህግ መሰረት በተቀመጠው የጊዜ ገደብ እንደሚከለስ ተመላክቷል። የጤና አገልግሎት ተመን ክለሳ ሲደረግም የህብረተሰቡን የመክፈል አቅም ታሳቢ እንደሚደረግ፣ ተመኑ ሲሰላም የጤና ተቋማትን ደረጃ እና የሚገኙበትን ቦታ ከግምት ውስጥ በማስገባት እንደሚሆን መመሪያው ያስረዳል። የመድኃኒትና ሌሎች አላቂ የህክምና ቁሳቁሶች ዋጋ ሲተመን መጓጓዣን ጨምሮ አጠቃላይ ወጪው ላይ ከ25 እስከ 30 መቶ ተጨማሪ ተደርጎ እንደሚሆን ተገልጿል። የጤና ተቋማት ከመንግስት በጥቅል ከሚያዝላቸው በጀት በተጨማሪ ከሚሰጡት አገልግሎት፣ ከሀገር ውስጥና ከውጭ ሀገሮች በአይነትና በጥሬ ገንዘብ ከሚገኝ ድጋፍ፣ ከታካሚዎች ከሚሰበሰብ ገቢ እንዲሁም ከግል ህክምና መስጫ ክፍል ለጤና ተቋማት የሚከፈል የገቢ ድርሻ የገቢ ምንጫቸው መሆኑን በመመሪያው ተካቷል። በፋይናንስ ህጉ መሰረት ተቋሙ የውስጥ ገቢውን መሰብሰብ እንደሚችል ነገር ግን በዚህ ምክንያት ከመንግስት በየአመቱ በመደበኛነት የሚያዝለት በጀት እንደማይቀንስ በመመሪያ መመሪያው ተደንግጓል።